በእንግሊዘኛ በእንግሊዘኛ አታወሪ በአማርኛ በደምብ አልችልም እንግሊዘኛ። ለማንኛውም ግን ቢሮ አምናኝ ሄዳለች። የእውነት መታወን በእራሱ ትልቅነት እኮ ነው። ስራ ቦታ የሚቀጠርበት ችል ዞሮ ዞሮ ከቤት ኑሮ ኑሮ ከሞት ማንም ሰው አይቀርም አይደል። ቲክቶክ ላይ፣ ዩትዩብ ላይ ምኑ ነው ሶሻል ሚዲያ እለፋለሁ ለማናበት የአጠራቀሙ ብሮ እንግዲህ ቤተሰቦቼ ይኸው፣ መኪና ልታመጣ ሄዳለች። ሳይት ልታስጎበኘኝ ማለት ነው። ሙሉ በሙሉ መቶ ፐርሰንት ምንም ጥርጥር ድርድር የሌለው የተገነባ አጠቃላይ ሶስት ሚሊዮን ዘጠኝ መቶ ሺህ ነው። እስከ መጨረሻው ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። ቤቱ ይገዛ ላይገዛ የሚለውን ታያላችሁ። ሰላም ጠና ስጠት እንዴት ነሽ? እንኳን ደህና መጣሽ። ወደት የሚረን እግዚአብሔር ይመስገን። ከዚህ በፊት አቅሻለሁ ዩትዩብ ላይ በደንብ

እና ቆንጆ ነው እንግዲህ፣ እኔ እንኳን የመጣሁት እንዴት መሰለሽ፣ ያው ሰፈሬ እንትን ነው ወደ አርባ ዘጠኝ ሀያት ነው። እና ሁልጊዜ ስመላለስ ሳይት አላቸው የሚገርምሽ። እና ሁልጊዜ ለምን የለም አልጠይቅም ሳይቱን እንደዚህ ውስጥ ምክንያቱም ስመላለስ መንገድ ላይ ስለሆነ እንዳልኩሽ የእኔ ሰፈር ወደ አርባ ዘጠኝ ስመላለስ ሁልጊዜ ስለማይሆን አንስቼ ስለውዬ ያው እዚህ ቀጣና ተሰተኝ የመጣው ደስ ብሎናል። እንኳን ደህና መጣሽ። ያው ስራችን በውጭ ይናገራል ማለት ነው። እሱና የተረዳ ነው የሚኸው። አሁን ትንሽ እናውራ እና ሳይቱንም ዲቴል ቤቶችን በተናጠል ማየት እንችላለን። እሺ፣ በጣም ደስ ይለኛል። ይኸው እንግዲህ እንደሚታወቀው ዞሮ ዞሮ ከቤት ኑሮ ኑሮ ከሞት ማንም ሰው አይቀርም ማለት እንደምታየውን፣ ቲክቶክ ላይ ዩቲዩብ ላይ ምኑ ላይ ሶሻል ሚዲ እለፋለሁ ለማነበቱ ብሄሩ አጠራቀም የብሮ የሚሆንነት አይች እውነት ደስ ይላል። በጣም ደስ ብሎኛል። በነገራችን ላይ ፈገግታሽ እራሱ በቂ ነው፣ ምግብ ነው። የሰው ልጅ ከመጀመሪያው መጨረሻ ሁሉ ያምራል። ስለዚህ በውጭ ብቻ አይደለም ውስጣችሁም ያምራል፣ ቤቱም ያምራል፣ ቢሮውም ያምራል፣ ሁሉም ነገር ያምራል። እና እኔ ነሽ የመጣሽው ምክንያቱም ዝግጅት ላይኛ አዲስ ቤት በአዲስ ቤት እንግዲህ ባሮጌ ጨርቅ ነው። በደምብ ታብራሪልኛለሽ እኔ ዝም ብዬሽ ነው ለመናገር እንደውም ካለ ጥሩ ነው። በዚህችው አጋጣሚ መጠቀሚ ጥሩ ነው። አመለባላለፍ ድርጅታችን ቴምር ሪል ስቴት ላለፉት አስርት ዓመታት ወደ ስድስት የሚጠጉ ሳይቶችን ሙሉ ለሙሉ ገንብቶ አስረክቧል እንደ አብነትም እነዚህ ናቸው አጠናተራ ለቡ ሁለት ሳይቶች አሉና ጫሉ መንገድ ጋር ወደ ጀሞ አንድ መውረጃ ጋር እንዲሁም ደግሞ ላፍቶ አያት ሎሚ ሜዳ ሱፐርማርኬት ጋር ከፍ ብሎ እንዲሁም ደግሞ አራት ኪሎ ጋ ያስረከብናቸው ሳይቶቻችን ናቸው። እነዚህ ሳይቶቻችን የአስር ዓመት የስራችን ውጤቶች ናቸው፣ እንደ አብነት ማለት ነው የምናሳያቸው። አሁን እንደ አዲስ ደግሞ ይዘናቸው የመጣነ ያሳ አዷ 00 ጋር ጂ ፕላስ ፋ ሆነ ሙሉ ለሙሉ ሱቆችን ይዘን መተናል። ከዛ በተጨማሪ ደግሞ ሊሴ ገብረ ማርያም ትምህርት ጀርባ አፓርትመንት መኖሪያ ቤቶችን ብቻ፣ እንዲሁም ደግሞ አይተሽ ወደሹ የመጣው አያት ጋ ደግሞ ሰፈሬ ሚሲዲዝ አፓርትመንት ይዘን መተናል። ጂፕላስ 18 ያለቀ አደባባይ ደራርቱ አደባባይ ጋላ እንዲሁም ደግሞ ከፍ ብሎ ለማየድ ሱፐርማርኬት፣ ከፍ ብሎ ወይም ፖሊስ ጣቢያ ከፍ ብሎ ደግሞ እሱ ጋር ጂፕላስ ቴን የሆነ ደግሞ ሚክስድ ዩዝ አፓርትመንት ይዘመተነ ሰው አያት ደራርቱ አደባባይ ጋር ሚክስድ ዩዝ አፓርትመንት የሆነ 80 ፐርሰንት ፕሮግሬስ ያደረገ በጣም እንደውም ይታያል ህንጻ። በእንግሊዝኛ አታውሪሽ፣ በአማርኛ በአማረኛ በል። አልችልም እንግሊዝኛ። ሚክስ ሚክስድ ዩዝ ስንል አፓርትመንትን ሱቅም ያለው አንድ ላይ መኖሪያ ሽመጋዮች ሁሉንም በቅርብ ርቀት የምታገኝበትን በማሰብ ነው። ምንግስቱ ጊዜ የምንለው እና ለዛ ነው ሌላ ሌላ እንግሊዝኛ ማለት ሪስ ተከባብረን የምንኖር ሰዎች ነበር። ድንበር በነገራችን ላይ ሙሉ አዲስ አበባን ተቆጣጠራችኋል ማለት ነው። እውነት ነው እና በጣም ደስ ይላል። እዛ ጋም የምስክር ወረቀት እያየሁ ነበርና ይህ የስራችሁ ውጤት ነው። በጣም ደስ ይላል። እግዚአብሔር ያክብርልኝ እንደዚህ ብልም ስላስተናገድሽኝም እንግዲህ ሌሎችን ያሉትን ዞሮ ዞሮ ማየት እንችላለን አይደል? ጄኔራል ዲስካውንቱ አከፋፍሉ ምን ይመስላል የሚለው ልንገርሽ እና ሳይቱን ደግሞ በተናጠር ስናይ ያለውን ነገር አስረድሻለሁ። ሁሉም ሳይቶቻችን ላይ የምንገበያየው በኢትዮጵያ ብር ነው ዶላር የሚባል ነገር የለም ማለት ነው አግሪመንቶቻችን ከባንክ ጋር ነው የሚያዝም ያ የሚሆነበት ምክንያት ምንድነው ፕራይስ ስካሌሽን ስለሌለኛ ከሌሎች ሪል ስቴት ለየት የሚያደርገን ሲሚንቶ ዶላር ነዳጅ ምናምን ጨመረ ተብሎ እናንተ ጋር ዋጋ የምንጨምረው ነገር የለም ሰው። ስለዚህ በገዛሽበት ብር ነው ቤትሽን የምናስረክበው ማለት ነው። ፒያሳ ጋ ያለው እንጂ ፕላስ ፋይቭ የሆነው ለቤዝመንት ያለው ኮመርሻል ብቻ ነው፣ ሱቆች ነው። የአመት ከስድስት ወር ፕሮጀክታችን ነው ማለት ነው። ከ 9 መቶ ሺ ቅድመ መክፈያ ጀምረናል አጠቃላይ ሶስት ነጥብ ዘጠኝ ማለት ነው ሶስት ዘጠኝ መቶ ሺ ነው። የአከፋፈል ሂደታችን ወደ አስራ ሁለት ዙር አከፋፈል ሂደት አለው ማለት ነው። እንዳልኩሽ በአመት ከስድስት ወር ጠንቅቀን የምናስረክበው የአጭር ጊዜ ፕሮጀክታችን ነው። አሁን ላይ ፕሮግረሱ ኦልሞስት ቁፋሮ ላይ ነው፣ ቤዝመንቱ ሊሰራ ሙሉ ለሚከፍሉ ደንበኞቻችን የ10 ፐርሰንት ቅናሽ እናደርጋለን፣ በዓሉን በማስመልከት ሌላኛውን ሊሴ ገብረ ማርያም ትምህርት ጀርባ ወይም ሚኒስትር ኦፍ ኢናሽን እንዲሁም ደግሞ ውጭ ጉዳይ ሚኒስቴር የምንለው ነው። በቅርብ ርቀት እንግዲህ ያው ቦታውን ታውቂዋለሽ፣ ወዳጅነት ፓርክ አለ፣ አራ ኪሎች አራተና ለነ ሞራኮ ቴላሉ ኢሚግሬሽን አለ እና በጣም ለመኖርም የሚመች ዳንታውን ላይ ያለ በጣም ሪዘርቭ የሚባል ኤሪያ ላይ ነው። ምቹ ናቸው ለታክሲ ምንም ኤፍሪቲንግ፣ ለሁሉም ነገር ምቹ ነው። በቅርብ ርቀት የጤና ተቋማቶች አሉ። እንደዚህም ትላልቅ የገቨርንመንት ኦፊሶችንም ኢዝሊ አክሰስ ታደርጊያለሽ። አድዋ ዜሮ ዜሮ ማለት ታውቂዋለሽ፣ ያው በቅርብ ርቀት ማለት ነው። ይሄኛው ሳይታችን መኖሪያ አፓርትመንቶችን የያዘ ነው። ከስቱዲዮ ጀምሮ እስከ ባለ ሶስት የካል አማራጭ አለን። ጂ ፕላስ 24 ሰዓት የሆነ ወደ አራት ፓርኪንግ ፍሎር ያለው ነው ማለት ነው። ከዛ በተጨማሪ ቴራስ አለው። ለህፃናት የሚሆኑ ደግሞ ግሪን ኤሪያ አልመተን እንሰጣለን። ኮምፓውንድ ነው። ሁሉም ሳይቶቻችን ላይ ባይዘወስ 24 ሰዓት ስታንድ ባይ ጀኔሬተር እንገጥማለን። ኤሌክትሪክ መኪና ቻርጀር ማድረጊያ ስቴሽን እናደርጋለን። ጋርቤጅ ሹተሮች፣ የውሃ ታንከሮች እንደ ኤክስትራ እናስቀምጣልና። ሌላው ሙሉ ለሙሉ ሳይቶቻችን የአንድ ዓመት ነፃ አድሚኒስትሬሽን እንሰጣለን ማለት ነው። ያ ማለት ያው ሴኩሪቲ፣ ጃኒተሮች፣ ሪሴፕሽን ቀጥረን የአንድ ዓመት ነፃ አገልግሎት እንሰጣቸዋለን። ከዓመት በኋላ ኮሚቴያቸው የራሱን ሰው የራሱን የሰው አይል ሰው ቀጥሮ የሚሰራ ይሆናል ማለት ነው። ዋናው እና ዋናው ወደሹ አይተሹ የመጣሹ ሳይቱ ደግሞ አያት ጋ ያለው ሰፈሪ እሱ ጋር ሶስት ሳይቶች ነው ያሉን። አንደኛው ያው ደረርቱ አደባባይ ጋ ያለው አይትሸዋል፣ በአናቤ ተሰቅለበት ሰማንያ ፐርሰንት ፕሮግረስ ያደረገ ነው። በአንድ አመት ከስድስት ወር ነው የምናስረክባቸው ማለት ነው ኦልሞስት ትንሽ ነው የቀረ ማለት ነው። እሱ ጋር 35 ፐርሰንት ነው በዓልን በማስመልከት ዲስካውንት እያወጣን ያለ ነው ማለት ነው። ኦልሬዲ ዲስካውንት አለ። ከዛ በተጨማሪ ደግሞ ከፍ ብሎ ፖሊስ ጣቢያ ወይም ሎሚያድ ሱፐር ማርኬት አለ አይደለ? እሱ ጋር ከፍ ብሎ ደግሞ ጂፕላስቴን የሆነ የሁለት ዓመት ከስድስት ወር ፕሮጀክታችን በተጨማሪም ሳርቤት አፍሪካ ህብረት ፊት ለፊት ወይም ብስራት ሬዲዮ አጠገብ ጂ ፕላስ 20 የሆነ ሁለት ቤዝመንት ያለው ከ90 እስከ መቶ 30 የካሬ አማራጮችን ይዘን መተናል ማለት ነው። በዓሉን በማስመልከት ደግሞ በተጨማሪም ከጠቅላላ ዋጋ ላይ 40 ፐርሰንት ቅናሽ የሚያገኙበትንም አሰራር ይዘን መተናል። ይህ ማለት ለምሳሌ 90 ካሬውን በ8 ሚሊዮን ብር ሲያዙት የነበረውን ቤት በ5 700 ወይም በየካሬ ዋጋ ይዘንሉት መተናል። ይገርምሻል። እንደዚህ ምን በሀሳብ እኛ ደግሞ በውን በውን ዘና ቤት ነው ነው። ዋናው ግን ተይምራችንን

ሙቪ ማስቸገር አልነበረብኝ ምንም እንዳ አዲስ አንቺ ብቻ አጠሩ እንጂ እውነት ነው። እንስማማለን እንግዲህ ሙዬ ቴምራችንን እያበላሽ ደግሞ ወደ አንቺ ቤት ምርጫ እንግባ ማለት ነው። እንግዲህ አያት ካሉን ሳይቶች ከሰማንያ ስድስት ጀምሮ የካሪያ አማራጮች አለን ሰማንያ ስድስት አለ ለመት ማሳ እንዳለ እንዲሁም መድረብ እንዳለ፣ ያንቺ ምርጫ ስንት ቤድሩም? ቱ ቤድሩም ና ፈልጊ ስሪ ቤድሩም ወይስ ገዛሽ፣ ልጅም መውለድ ስለማይቀር እንግዳም ሲመጣ ባለ ሶስት ስንት ነው? መልካም። ስለዚህ ስሪ ቤድሩሙ ይሆን ባለ ሶስት መኝታ መቶ አስራ አንዱ ካሬ እናድርገው። ቆንጆን አቀማመጧም ቆንጆ ቤት ስለሆነች ማለት ነው። ይህቺ ነች ወደ ኤል ሼፕ ነች። ሁለት ይኖርሻል ማለት ነው አንድም ሜናስ ሮድን አይልሻል፣ ሁለተኛው ደግሞ ቪላዎች ወደ ኮምፓውንድ የሚያይልሻ ይሆናል ማለት ነው። ይህ ቤት ጠቅላላ ዋጋው ስናይ ሶስት መኝታ ነው የዋናው ትልቁ መኝታ ቤት የራሱ የሆነ መታጠቢያ ክፍል አለው። እንዲሁም ደግሞ የእንግዶች የሚሆንና ለልጆች የሚሆን ደግሞ ሌላ መታጠቢያ ክፍል ይኖረዋል ማለት ነው። በጣም በቂ ሰፊ ሳሎኖች አሉት። እንዲሁም ደግሞ ስንሰራቸው ቋሚዎቹ እይታንም ብርሃንም እንዳይከልሉ አድርገን ነው እንደምታያቸው የሰራ ናቸው ማለት ነው። ይሄ 111 ካሬ ጠቅላላ ዋጋው 10 ሚሊዮን 500 ሺህ ብር ነው። አሁን ላይ ግን በዓሉን በማስመልከት እንዳልኩሽ 35 ፐርሰንት ዲስካውንት ስላለው ከኮንዶሚኒየም ባልተናነሰ ዋጋ በሚሊዮን አምስት መቶ ሺህ ብር እየሸጥን ነው እንገኛለን። ይሄኛው አዋጭ ነው። በበዓሉ ምክንያት ወደ 35 ፐርሰንት ዲስካውንት አለው ብዬሽ እሻለሁ። ይሄ ነው፣ በጣም ቆንጆ ነው፣ ትወጪዋለሽ። ባለ ሁለት ባለ አንድ የሚባሉት ባለሁለት የምንለው ቤት ደግሞ የሰማንያ ስድስት ካሬ የሆነ ነው። በጣም ቆንጆ ነው አቀማመጡ ሁሉም ቤቶች ባይዘው በቂ ብርሃን እና እይታ እንዲኖራቸው እንደምታየው ዳርዳር ላይ የሚያስቀምጥ ናቸው። በፍሎሩ ከአራት የበለጠ አባውራ እንዳይኖርም አድርገን ነው ምንሰራቸው። ያ ማለት ያው ኮሪደሩም ድምፁ ምኑም የበለጠ መረባበሽ እንዳይኖር በማሰብ ሁሉም ሳይቶቻችን ላይ በፍሎር አራት አራት አባወራ ነው የምናደርገው። ለነሱ በቂ ደረጃና ሁለት ሊፍት እናስቀምጣለን ማለት ነው። ሰው ይሄኛው 86 ካሬ በጣም ቆንጆ ቤት ነው። ሌላኛው የመረጥሽው ጠቅላላው ዋጋ ወደ 7 ሚሊዮን 568 ሺ ብር ነው። እንዳልኩሽ ደግሞ 25 ፐርሰንት ደግሞ ዲስካውንት አለን። በይሻድ ላይ ትፈረስ ቤት ከያለን የመጀመሪያው ያው

ከዛም ባነሰ ዋጋ ነው እየሸጥን ያለ ነው ማለት ሰው። ለኢንቨስትመንት ቀሪ ብሮች ነው ራሱ ወደ ሱቅ ማምጣት ትችያለሽ ማለት ነው። አስተማማኝ ነው፣ ምንም በቀውልም ሁሉም ነገር አስተማማኝ ነው። ምንም ነው ባለው ጊዜ ነው የምናስረክበው። እንዳልኩሽ ዋጋ ጭማሪ የለንም እኛ ጋር በኢትዮጵያ ብር ስለምንዋዋል ዶላርም፣ ሲሚንቶ ምንም ቢጨምር ማለት ነው ናንተ የምትገዙት ቤት ላይ ዛሬ በገዛችሁት አምስት ሚሊዮን ስድስት ሚሊዮን ብር ነገ ቤታችሁ የምትረከቡት ማለት ነው። ሲሚንቶ ዶላር ብረት ጨመረ ተብሎ እናንተ ጋር ምንም የሚጨምር ነገር አይኖሩም ማለት ነው። ከዛ በተጨማሪ ደግሞ ሁሉም ሳይቶቻችን የራሳቸውን ጊዜ ገደብ አላቸው። ከሆኖም በዛ ጊዜ ገደብ ውስጥ ማስረከብ ካልቻለን ሶስት ወር የፎይታ ጊዜ እንድሰጡን እንጠይቃለን። ከዛ በኋላ ግን ድርጅቶ ሀያ ፐርሰንት ተቀጭ ሆኖ ብራች ተመላሽ የሚሆንበት አጋጣሚ አለ። ከዛም በተጨማሪ ደግሞ የቀሩትን ሶስት ወራቶች አክሴፕት ብታደረጉ ባለው በጊዜው የዋጋ ተመን ተቀምጦ የቤት ክራይ ተከፋይ ትሆናላቸው ማለት ነው። በጣም ነው ደስ የሚለው። ሌላው ሳላ ድንቅ የማላልፈው ምን መሰለሽ፣ አቅም ስለሆነ ይሄ ስሚንቶ ምናም ካሜራ ካሜራ ያልኩት ስለሆነ ስሚንቶ፣ የተለያዩ ነገሮች ሲወደዱ ከነበሱ ክፍያ ላይ ይጨመራል አንደለው። ይሄ ግን አሁን በአብዛኛው በየቀኑ ነው የሚጨምረው። ዶላር ጨመረ ተብሎ በየቀኑ ስለሚጨመር እዚህ ላይ እናንተ ነው እየከሰራችሁ ያለው። እና ይህንን ሳላድንቅ ስለማላልፍ ነው። ስለዚህ እኔም በጣም ደስ ብለኛል። ከመወሰኔ በፊት ደግሞ ሳይቶችን ዞር ዞር ብለን ብናይ በጣም ደስ ይለኛል። የበለጠ ጥሩ ሳይት መጎኘት ትፈልጊያለሽ። የሳይት መኪና አሁን አዘጋጃሉ፣ ሳይቱን እናያለን ማለት ነው። አንቺ ቤተኛ እንደሆነሽ እንግዲህ፣ ለኢንቨስትመንት አንችን ቤተሰቦችም ጓደኞችም ካሉ ሰዎች ካሉ በዋትሳፕ ኮንታክት ሊያደርጉን ይችላሉ ማለት ነው። በጣም ደስ ይላል። ስለዚህ ይህቺ ሰዓት ይጠቀሙባት ነው። በተለይ ቅናሽ በጣም ቀን ብለኝ ነድች ስከውን ቅናሽ ሪኒ በጣም በጣም አይገኝም። እንዴ አይገኝም፣ እስከ በዓል ነው የሚቆይ። የሚገርምሽ አይደል? ከበዓል በኋላ አይኖርም ዲስካውንስ። በተጨማሪ አዳዲስ ሳይቶች ይኖሩናል ከሰሞኑ ከበዓል በኋላ የምናወጣቸው መገናኛ፣ አዲሱ ቤተ መንግሥት ወይም ጫካ ፕሮጀክቱ ጋር በጣም የሚገርመው ቦታ ላይ ይዘን መተናል። ከዛ በተጨማሪ ቄራ ጋ ይኖረናል። እንዲሁም ደግሞ ቃሊቲ ጋ ይዘናቸው የሚመጣ በጣም ቆንጆ ቆንጆ ፕሮጀክቶች ይኖሩናል። አዲስ አበባን ተቆጣጠራችሁት። እንግዲህ ቀጣይ ወደ ክፍለ ሀገር ነው። እሱ በቃ እንዳልኩሽ ነው ሞታችን እንዳልኩሽ፣ ሁሉንም ህብረተሰብ ያማከለ ሆኖ ቤቶችን ይደዳቦ ለሁሉም ማዳረስ ስለሆነ ቅዳችን አላማችን ብለን የመጣ መጣ ነው። ስለዚህ በየቦታው ብትፈልጉን አለ ይኖሮች ደስ ይላል። ስለዚህ ሳይቱን እንየውና እኔ ምስኪል ያለውን ነገር እንግዲህ አብረን እናያለን። ደስ ይለኛል። ሙሽ ሰው የሳይት መኪና ላዘጋጁና ሳይቱን ጎበ ዋ መኪናም አለው አለው እንግዲህ ውድ ቤተሰቦቼ መኪና ልታመጣ ሄዳለች። ሳይት ልታስጎበኝ ማለት ነው። ከማውራትና ከመስመር ደግሞ በአይን ማየት የበለጠ ያረካልና አሁን ይሄ ውስጤ መቼም ለማንኛውም ግን ቢሮዋን አምናኝ ሄዳለች። ሲሆነት መታመን በራሱ ትልቅነት እኮ ነው። ልግባ፣ እንደዛች ጋር እንደው ትንሽ ጻፍ ጻፍ ላድርግ መሰል ልግባና እንዲየ ትሽከረክር እና እስከ መጨረሻው ድረስ አብራችሁን ቆዩ። የትም እንዳትሄዱ። ቤቱ ይገዛ ላይገዛ የሚለውን ታያላችሁ። ቴምር በቴምር ቤት ን ይኸው ሁሉ ቴምር ጨረስኩት። የእውነት ወይኔ አክስሬውን ድርጅቱን እመጣለሁ። ተመልሼ መምጣት አይቀርም፣ እዚሁ ስለምፈራረም ለቴምሩን ብዬ እመጣለሁ። መምጣት አይቀርም። ሳይቱ እንደምትወጪው ተስፋ አደርጋለሁ።

መለከቱት የነበረው ማየት ማመነውና ከቢሮ ጀምሮ እስካሁን እስካለበት መጥቸት ቴምር ሪል ስቴት በደንብ አስተናግደውኛል። በየትኛውም ዓለም ላይ ደክማችሁ ለፍታችሁ ጥራችሁ ግራችሁ ዝሮ ዝሮ ከቤት ኑሮ ኑሮ ከሞት ነው ና እንደውም ምን ላድርገው ምን አስተማማኝ አለ፣ አሁን እርግጠኛ ነው ወይ ትክክል ነው ወይ ብሎ መጠራጠር የለም። ሙሉ በሙሉ መቶ ፐርሰንት ምንም ጥርጥር ድርድር የሌለው የተገነባ መሆኑን እያያችሁ ነው። እናንተ ማየት ማመን ነው ከመስማት በላይ ደግሞ ማየት፣ ከፎቶ ነው በላይ ደግሞ በአካል መገኘት ትልቅ ነገር ነው እና እናንተም አይ አና ምንም ካላችሁ አሁንም ቢሮ ሄዳችሁ፣ ከቢሮ ደግሞ ቀጥታ መታችሁ ማየት ትችላላችሁ። መግዛት ለምትፈልጉት ከስር በምትታዩት አድራሻ እዛው ሄዳችሁ፣ ቦታው ድረስ ሄዳችሁ፣ ሁሉን ነገር ጨርሳችሁ፣ ቤታችሁን ግዝት ታርጋችሁ፣ በእመቤት በኩል የመጣ በጣም ተደስቻለሁ፣ አስተማማኝ ነው እንደምትሉ እርግጠኛ ነን። ሁላችሁም እኔ እንደጎበኘሁትና እኔ እንደዋልኩት እናንተም እየመጣችሁ ጎብኙት። ከተማ ላይ ነው ለታክሲ አትቸገሩ፣ የትኛውም ቦታ ላይ ለመሄድ አትቸገሩም። እና ዛሬ ከቴምር ሪል ስቴት ጋር ያደረግኩት ቆይታ ይህን ይመስል ነበረ። የትኛውም ዓለም ላይ ያላችሁ የእመቤት ካሳ ቤተሰቦች እንግዲህ ደስ እንዳላችሁ እንደተደሰታችሁ ተስፋ አድርጋለሁ። መልካም በዓል ይሁንላችሁ፣ በያላችሁበት የዓለም ዳርቻ መልካም በዓል። ሀገራችን ኢትዮጵያን ሰላም፣ ሕዝባችንን ሰላም ያደርግልን። ዘረኝነት ይጥፋ፣ ኢትዮጵያዊነት ይለምልም። ውሉ በቴምር ሪል